ሰዎች እሸቱ መለሰ ላይ ለምንድነው ዘመቻ የከፈቱበት? እስቲ የዚህም ቪዲዮ ፍሬ ሀሳብ እንስማው። አንተም ስለ ሙስሊሞች ያለን አቋም እስቲ አሳውቅን። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከዛሬ ድረስ በጓደኝነት ጸንተናል። ይገርማል፣ ሳገባ ሚዜ ኢብራሂም በድሩ ነበረ።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 ደርሶኛል ሲል የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ከፕላስቲክ የሚሰራና ተጠቃሚውን የሚያሳስት የሩዝ ምርት የሚመስል ውጤት ለምግብነት እንዲሁን ለገበያ እየቀረበ መሆኑን ጥቆማዎች ደርሰውኛል ሲል አስታውቋል። በ2017 ግማሽ ዓመት 35 ቢሊዮን የሚገመት የገቢዎች ኮንትሮባንድ እቃዎች ዕቃዎች መያዙንም በመጠቆም ተበሳስሎ ከሚሰራው የሩዝ ምርት በተጨማሪ የሌሎች የምግብ መድኃኒት ምርቶች እንደሚገኙበት ተገልጿል። በተጨማሪም ወንጀሎች እየረቀቁ መሆኑን የሚያሳዩ መረጃዎች እየደረሱ መሆኑን የገለጸው ተቋሙ ሕብረተሰቡ ተመሳሳይ ምግብ እና መድኃኒቶች ላይ የሚያየውን ችግር ለፖሊስ እንዲጠቁም አሳስቧል። ደሙን እያዘራ የ51 ተሳፋሪዎቹን ሕይወት የታደገው ጀግና ሹፌር። ጀግናው ሹፌር አየለ እውነቱ በሞያው የተመሰገነና የተከበረ የሕዝብ ማመላለሻ ሀገር አቋራጭ አውቶብስ አሽከርካሪ ነው። መጋቢት 3 ቀን 2017 ዓ.ም ምድቡ ወደ ሆነው ወልዲያ ከተማ እንደ ወትሮ ሁሉ 51 ተጓዦችን አሳፍሮ ከሌሊቱ 10 ሰዓት ተኩል ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ አራት ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሱ አምነት የተሳፈሩ ወገኖችን እንደያዘ ሀገር አማን ብሎ ወደፊት እየከነፈ ባለበት ወቅት ማንነታቸው ያልታወቁ የታጠቁ ኃይሎች ሹፌር አየለ እውነቱ ላይ አነጣጥረው የጥይት እሩምታ ያወርዱበት ጀመር በዚህ የጥይት ሩምታ ቀኝ እጁ ላይ ከባድ ግራ እጁ ላይ ቀላል ጉዳት ቢደርስም ህመሙን ዋጥ አድርጎ ንጹህ ደሙን እያዘራ በእግዚአብሔር ድንቅ ስራ የሁለት ልጆቹና መላ ቤተሰቡ አምላክ ጥበቃ የሚያሽከረክረው አውቶቡስ በብስለት ተቆጣጥሮ እንዳይወቅ አድርጓል። በዚህም አውቶቡስ ውስጥ የሚጓዙ 51 ተሳፋሪዎችን ህይወት ታድጓል። ረዳቱ ተስፋይም የሚፈሰውን ደም በጨርቅ አስሮ በአካባቢው ወደሚገኝ ሕክምና ቦታ እንዲደርስ አድርጓል። ሹፌር አየለ ወደ አዲስ አበባ መጥቶ ሕክምና በመከታተል ላይም ይገኛል በዚህ ሰዓት። ክብር በሞትና ህይወት መካከል በስንት ፈተና እያለፉ ህዝብና ሀገር ለሚያገለግሉ ሹፌሮች ይሁን። ይህንም ፎቶ አይቶ የማያዝን ሰው የለም፣ እጅግ በጣም ያሳዝናል። አባት ለልጁ የሚከፍለው መስዋዕትነት፣ እንዲህም ሲል ማስታወቂያ ሰርቶ ለጥፎ ይዞ ይዞራል። ከልጁ ጋር ማንኛውም የጉልበት ስራ እንሰራለን፣ የቀን ስራ ከ200 ብር ጀምሮ፣ ጫኝና አውራጅ፣ የቁፋሮ ስራ፣ የተደፈነ ሽንት ቤት መክፈት፣ አትክልተኝነት፣ ማንኛውንም የጽዳት ስራ እንሰራለን ብሎ ከልጁ ጋር ተሸክሞ ይዞራል። ይህም ምስል ብዙዎች እየተቀባበሉት ይገኛሉ። እኚህን አባት ፈጣሪ ይርዳልን። እናንተ ሀገራማን ብላችሁ ተቀምጣችኋል። አትሌት ፈይሳ ሌሊሳና ፖለቲከኛው ጀዋር መሐመድ ጦርነቱን አቀጣጥለውታል። በዛሬው ዕለት እንደተለመደው ጀዋር መሐመድ በጠቅላይ ሚኒስትሩ ላይ በስንዴ ራሳችንን ችለናል በሚለው ሀሳብ ላይ ትችታቸውን ሲሰነዝሩ እግር ለእግር ተከታትሎ አትሌት ፈይሳ ሌሊሳም ይህንም ምላሽ ሰጥቶታል። ለጀዋር መሐመድ አዎ በስንዴ ምርት ራሳችንን ችለናል፣ በምድር ላይ እንዳንተ ጥገኛ የሆነ ሰው አለ ሲሉ ጠይቀው፣ መጀመሪያ ለራስ ከጥገኝነት ውጣ ሲል አትሌት ፈይሳ ጽፏል። የእነኚህን ሰዎች የቃላት ጦርነት እንዴት ትመለከቱታላችሁ? አርቲስት ባዩሽ ከበደ በዛሬው ዕለት በማስተርስ ዲግሪ መመረቋን ይፋ አድርጋለች። የተመረቀችውም በቢዝነስ አድሚኒስትሬሽን ነው። በማህበራዊ ድረገጿ ላይም ይሄንን ጽፋለች። ተመስገን ተመስገን፣ ነገሩን ሁሉ በጊዜው ውብ አድርጎ ሰራው። የአንተ ሰዓትና ቀን ወደርና አቻ የለውም። ስለ ሁሉም ነገር ተመስገን። ቤተሰቦቼ፣ ልጆቼ፣ ጓደኞቼ፣ አብራችሁን የተማራችሁ ተማሪዎች፣ ያስተማራችሁኝ መምህራን ሁላችሁንም አመሰግናለሁ። ከእግዚአብሔር ጋር ይቀጥላል ስትል በፌስቡክ ገጿ ላይ ጽፋለች።